ይስጠልን ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን እለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎች አስቀድመን እንጀምራለን። ኤርትራ ለኢትዮጵያ ጀኔራል የረፉ መልእክት ምላሽ ሰጠች። የኢትዮጵያ ባለስልጣን በአማርኛ የሚያስተላልፉትና በእንግሊዝኛ ለዲፕሎማቲክ ማህበረሰብ የሚናገሩት ይለያያል ያለችው ኤርትራ አሁንም ለኢትዮጵያ ምላሽ መስጠቷን አጠናክራ ቀጥላለች። ተጠናክሮ በቀጠለው የኢትዮ ኤርትራ ውጥረት ቀን በቀን በተተካ ቁጥር ዲስ ነገር መስማቱ እንደቀጠለ ነው። የኢትዮጵያው ጀኔራል ረፉ የሚል አጭር ግን ጠንካራ ማስጠንቀቂያ ያስደነገጣቸው ኢሳያስም እንደተለመደው በማስታወቂያ ሚኒስትራቸው በኩል ምላሽ የሰጡ ሲሆን የድንጋጤያቸው ከፍታ የሚያሳይ አንድ ድብቅ ስብሰባም ከጀኔራሎቻቸው እና ከባለስልጣኖቻቸው ጋር ማድረጋቸውም ነው እየተነገረ የሚገኘው። አብራችሁን ስትቀው እየምታዳምጡት ይሆናል። ግብፅን ያንቀጠቀጠው የአርኤስኤፍ ግስጋሴ፣ የጀኔራል ሂሚቲ ጦር ወደ ግብፅ በድንበር መጠጋት አልሲሲን አስጨነቀ፣ ኢጋድ በሱዳን ግድያ አስቸኳይ ስብሰባ ተቀመጠ። ግብፅ የሱዳን ፈጣሪ የድጋፍ ኃይሎች አርኤስኤፍ ወደ ደቡባዊ ድንበሯ እየተገዘ ለገሱ በመምጣታቸው ምክንያት ከባድ ማስጠንቀቂያዎችን ሰጥታለች። ይህ በእንዲህ እንዳለ የምስራቅ አፍሪካ የልማት በየነመረብ ባለስልጣን ኢጋድ ዋና ፀሐፊ ዶክተር ወርቅነህ ገበየው በሱዳን ያለ ጸጥታና የሰብአዊ ሁኔታ በፍጥነት እየተባባሰ መምጣቱን አስታወቁ። ዋና ፀሐፊው ዛሬ ኅዳር 10 ቀን 2018 ዓ ም በድርጅቱ ዋና መስሪያ በጅቡቲ ከተማ ወሳኝ ስብሰባ መካሄዱን ገልጸዋል። አብሮነታችሁ አይለየን እያለን ወደ መረጃዎቹ ተሻገርን። ለወሳኝ ጉዳይ የተዘጋጀን ስለሆነ እረፉልን ያሉት የመከላከያ ሰራዊት ከፍተኛ ጀነራል በሀገር ውስጥ ታጥቀው እየተንቀሳቀሱ ላሉ ቡድኖችና ሻቢያ ጠበቅ ያለ መልእክት ማስተላለፋቸው በተነገረ ማግስት አስመራ ለጀነራሉ ምላሽ ሰጥታለች። ጀኔራሉ ባልተጠበቀ መልእክታቸው እረፉልን፣ እኛ ለትልቅ ሀገራዊ ጉዳይ የተዘጋጀን ነው ሲሉም አሳስበው ነበር። ታዲያ ይህን ተከትሎ የጀኔራሉ አማርኛው ገብቶናል ያለችው ኤርትራ ለእረፉ ማሳሰቢያ ምላሽ ሰጥታለች። ቅርቡ በማህበራዊ ሚዲያዎች በስፋት ይሰራጨውን በሰከንዶች የሚቆጠር ርዝመት ያለው አጭር የቪዲዮ መልእክት ኤርትራ መንግስትና ደጋፊዎችን ክፉኛ ሲያስጨንቅ ታይቷል። በዚሁ አጭር የሰከንዶች ርዝማኔ ብቻ ባለው መልእክት ዙሪያ በርከት ያሉ የኤርትራ መንግስት አቋምን የሚያራምዱ የማህበራዊ ትስስር ገጾች በሰፊው እየተቀባበሉ አስተያየታቸውን ሲሰጡበት የቆዩ ሲሆን፣ ትላንት ምሽቱን ደግሞ የኤርትራ መንግስት በማስታወቂያ ሚኒስትሩ በኩል ምላሽ ሰጡበታል። በዚህ አጭር እና ነገር ግን ሰፊ የማህበራዊ ቅብብሎች እና ሰፊ ማጋራት ባገኘው ቪዲዮ ላይ ንግግራቸው የሚሰማው የሌትናል ጀነራል ዘውዱ በላይ ሲሆኑ ሌትናል ጀነራል ዘውዱ በላይ የማዕከላዊ እዝ አዛዥ ናቸው ሌትናል ጀነራል ዘውዱ በላይ በዚሁ ማሰቢያ ንግግራቸው ኢትዮጵያ ጡረታ አውጥታ አክብሯ ያስቀመጠቻቸው ዛሬ በየቦታው ማይክ ይዛችሁ የምትፎክሩ ዛሬ ውጊያ መፎከር አይደለም ውጊያ በሳይንስ ነው እኛ ለትልቅ ጉዳይ የተዘጋጀን ነው ረፉልን ሲሉ ነበር የተደመጡት ይህ የጀነራል በላይ ንግግር ጉዳዩ ኤርትራን የሚመለከት ነው ረፉ የተባሉትን በሀገር ውስጥ ያሉ መንግስት በነፍት የሚፋለሙ የሀገር ውስጥ ታጣቂዎችን ነው በማለት ማለትም በኤርትራ የማህበራዊ ሚዲያ ተጠቃሚዎች በኩል በሰፊው አስተያየት ሲሰጥበት ቆይቷል። ያው አስተያየትና ምላሽ ደግሞ አሁን ወደ ኤርትራ መንግስት ከፍ ብሎ በሚኒስትሩ ምላሽ የተሰጠበት ሁኔታም ተፈጥሯል። በኢትዮጵያ ባለስልጣናት የሚደረጉትን ንግግሮችና የሚሰጡትን አስተያየቶች እግር በእግር እየተከታተለው በኤክስ ገጻቸው ላይ ምላሽ የሚሰጡት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በተለመደው አኳም በትላንት ነው ሌትናል ጄኔራል ዘውዱ በላይ ንግግር ዙሪያ አስተያየታቸውን አስፍረው ታይተዋል። የማነ ገብረ መስቀል በዚሁ የትዊተር ገጻቸው የሰፈሩት ሀሳብና የሰጡት ምላሽ ቀደም ብሎ ባለፈው ሐሙስ ዳር አራት ቀን 2018 ዓ ም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሲሆኑ ጢሞቴዎስ ሆን ሪቨኑ የተባለ ፒንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በአካዳ የፖሊሲ ፎርም ላይ የተናገሩትን ሀሳብ ጭምር በማጣቀስ ነው። የኢትዮጵያ ባለስልጣን በአማርኛ ለህዝብ የሚያስተላልፉ እና በእንግሊዝኛ ለዲፕሎማቲክ ማህበረሰብ የሚናገሩት ይለያል ያሉት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የውጭ ጉዳይ ሚኒስትር ጌዲዮን ሲሞት ወስድ በዲፕሎማሲያዊ ቋንቋ በተንሻፈፈ አገላለጽ የሉዓላዊ ሀገርን የባህር በር ለመውሰድ የሚደረገው የግድለሽ ጦርነት አጀንዳ ራስን መከላከል በሚለው አገላለጽ የዲፕሎማቲክ ማህበረሰብ የተለያየ መረጃ ለመስጠት የሞከሩትን ሁኔታ ታይቷልም ሲሉ ወቅሰዋል። ከዚህ በኋላ ግን ነገሩ ለይቶለት በኢትዮጵያ ጀኔራል በኩል በአማርኛ የተላለፈው መልእክት ደግሞ ነገሩን ገልጽ አድርጎታል ሲሉ ማስታወቂያ ሚኒስትሩ በክሳቸውን ሰንዝረዋል። ማስታወቂያ ሚኒስትሩ በኢትዮጵያ ባለስልጣናት በኩል የሚነገሩት ሁለት ዓይነት ይዘት ያላቸው ንግግሮች ግራ አጋቢ ናቸው በማለትም ወቀሳቸውን የሰነዘሩበት ሁኔታ ታይቷል። ሚኒስትሩ የወቀሳ ምላሻቸውን በመቀጠል የኢትዮጵያ ባለስልጣናትና በእንግሊዝ ከሚያስተላልፏቸው በዲፕሎማቲክ ቃላት ከታሹት መልእክቶች ይልቅ በአማርኛ የሚነገሩት በግልጽ ጸባጫሪነት ጦርነት ቀዝቃሽ ሆኖ የሚታይበት ነው በማለት ትችቶቻቸውን ሰንዝረዋል። የማስታወቂያ ሚኒስትር ወቀሳቸውን በመቀጠል በኢትዮጵያ ባለስልጣናት በኩል ኤርትራን ታሪክ አዛብቶ የማቅረብና የመከለስ ሁኔታዎችም ጭምር እየታዩበት ነውም ብሏል። ግዛት ዘመን እና ያገኙ ዓለም አቀፍ ድንበሮች የመጣስ ሁኔታዎችንም ጭምር እያስተዋሉ ነው ያሉት የማነ ገብረ መስቀል ሌሎች በርካታ ጉዳዮችን አንስተዋል። ባለፈው ሐሙስ ዳር አራት ቀን 2018 ዓ ም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አምባሳደሮች ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በሆርን ሪቪው መድረክ ላይ በአፍሪካ ቀንድ የታዩ ሰሞንኛ ሁኔታዎችን ሲያብራሩ የማስታወቂያ ሚኒስትሩ የማነ ገብረ መስቀል እንዳሉ ሳይሆን በግልጽ እና ሰፋ ባለ መልኩ የተብራራ ሆኖ ታይቷል መድረኩ የኤርትራ መንግስት ግልጽ መልእክት የተላለፈበት ሆኖም ታይቷል። ጌዲዮን ቲሞቴዎስ የኢትዮጵያ ኤርትራ አለመግባባት በአጭር ጭብጥ ላይ ብቻ የታጠረ ሳይሆን አውዳዊና ሰፊ የተወሳሰቡ ጉዳዮችን እንደያዘም ሲናገሩ ተደምጠዋል። በዚህ የውጭ ጉዳይ ሚኒስትሩ በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበሩ ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን ሲያብራሩም ተደምጠዋል። ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ እንደሚፈጸም ያመለክቱት ጠልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉም እንደተናገሩ የሚታወስ ነው። ከዚህ በተጨማሪ የኤርትራ መንግስት አመራር የኢትዮጵያ ላይ የቅጭት ቀስቃሽነት ፍላጎት ላላቸው ሁሉም ኃይሎች ራስን መገልገል አድርጎ የማቅረብ ዝንባሌ ያለው ነው በማለትም የውጭ ጉዳይ ሚኒስትሩ ጌዲዮንም የወቀሱበት ሁኔታም እንደነበረ ይታወቃል። የውጭ ጉዳዩ ሚኒስትር በዚህ መድረክ ላይ ሰፋ ባለ ኤርትራን የተመለከተ በማብራሪያቸው የኤርትራ መንግስት ለሦስተኛ ወገኖች ቀጠናዊ ቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ክሳቸውን ያሰሙ መሆኑን የሚታወስ ነው። በዚሁ ሰፋ ያለ የማስረጊያ ሀሳብ ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽመው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃን ከመውሰድ የመታቀብ አካሄድ ሁሉም የሚቀጥል እና የገደብ የሌለች ተደርጎ መወሰድ የለበትም በማለት የውጭ ጉዳይ ሚኒስትሩ ጠበቅ ያለ ማስጠንቀቂያ የሰጡበት ሁኔታም ታይቷል። በጊዜው ይህ ንግግር የተደረገው በእንግሊዝኛና የዲፕሎማቲክ ማህበረሰብ አባላትም ጭምር በታደሙት መድረክ ነው። ይህንኑ የተብራራ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ንግግር ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል የአማርኛውና የእንግሊዝኛው የኢትዮጵያ ባለስልጣናት ንግግር ይለያያል፣ እንግሊዝኛው የዲፕሎማሲ አገላለጽ የሚታይበት ነው፣ አማርኛው ደግሞ ጸብ አጫሪና ጦርነት የሚታወጅበት ነው ያሉበት ሁኔታም ታይቷል። በቀጣይ መረጃ ግብጽ የሱዳን ፈጣን የድጋፍ ኃይሎች አርኤስኤፍ ወደ ደቡባዊ ድንበሯ እየገሰገሱ በመምጣታቸው ምክንያት ከባድ ማስጠንቀቂያዎችን ሰጥታለች። ይህም በአርኤስኤፍ እና በሱዳን ጦር መካከል ያለው ግጭት እስከ ሶስተኛው ዓመቱ ድረስ ቀጥሏል። አርኤስኤፍ አሁን የአልፋሪሺን ከተማ ጭምር መላውን የዳርፉር ክልል ይቆጣጠራል እና ግብፅን፣ ሊቢያን እና ሱዳንን የሚያገኘውን የድንበር ትሪያንግልን አስፋፍቷል። ይህ ክስተት በካይሮ ውስጥ ለአገር ደህንነት ቀጥተኛ ስጋት እንደሆነ በሚቆጥረው ነገር ላይ ስጋት ትከፍ ከፍ አድርጎታል። የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ ካይሮ ማንኛውም ወገን ድንበሯን አደጋ ላይ እንዲጥል አትፈቅድ እና የሱዳንን ብሔራዊ ተቋማትን በተለይም ሰራዊትን ለመደገፍ ሙሉ በሙሉ ቁርጠኛ መሆኑን ተናግረዋል። ትዩ የታጠቁ ቡድኖች ብቅ ማለትን ውድቅ በማድረግ እነሱ መነሳት የሱዳንን አንድነት እና መረጋጋት አደጋ ላይ እንደሚጥል አስጠንቅቀዋል። ይህ በእንዲህ እንዳለ የምስራቅ አፍሪካ የልማት በይነ መረብ ባለስልጣን ኢጋ ዋና ጸሐፊ ዶክተር ወርቅነህ ገበየው በሱዳን ያለው የጽታና የሰብአዊ ሁኔታ በፍጥነት እየተባሰ መምጣቱን አስታውቁ ፊ ዛሬ ህዳር አስር ቀን 2018 ዓመተ ምህረት በድርጅቱ ዋና መስሪያ ቤት ጅቡቲ ከተማ ወሳኝ ስብሰባ ማካሄዱን ገልጸዋል። በዚሁ ስብሰባ ላይ በሱዳን ጉዳይ ላይ እንዲሰሩ የተመደቡ ልዩ ልዑካን የባለብዙ ወገን ድርጅቶችን እንዲሁም ቁልፍ ቀጠናዊ እና ዓለም አቀፍ አገሮች አግኝተዋል። የስብሰባ ዋነኛ አጀንዳ በሱዳን ያለው አጠቃላይ ሁኔታ መገምገም እና በተለይም በሰሜን ዳርፉር ዋና ከተማ በአልፋሽር እየታየ ያለው አስደንጋጭ መባባስ ነበር። የአልፋሽር ከተማ በሱዳን ጦር እና በፈጣን ደራሽ ኃይሎች መካከል መካከል በሚደረገው ጦርነት ጦርነት ውስጥ በሚሊዮን የሚቆጠሩ ተፈናቃዮች የተጠለሉበት የመጨረሻዋ ትልቅ ከተማ ነበረች። ከቅርብ ወራት ወዲህ ከከተማዋ በከባድ አባና ጦርነት ውስጥ መግባቷ ከፍተኛ የሰብአዊ ቀውስ እንዲፈጠር ምክንያት ሆኗል። ዶክተር ወርቅነ እንደገለጹት ስብሰባው የሰላም ግንባታ ጥረቶች እና የተቋረጠውን የሰብአዊ እርዳታ አቅርቦትን ለማጠናከር በሚቻልበት በተጨባጭ መንገዶች ላይ መክሯል። ዋና ጸሐፊው በስብሰባው ላይ ለታየው የተባበረ መንፈስ ምስጋናቸውን ያቀረቡ ሲሆን ሱዳን ወደ ሰላም እና ዘላቂ መረጋጋት ሊያቀርባት የሚችለው የጋራ እና የተቀናጀ እርምጃ ብቻ ነው ሲሉም በማኅበራዊ ገጻቸው አስፍረዋል።